ጤና ይስጥልኝ እንደምን ዋላችሁ? ውድ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን የዕለተ ማክሰኞ እኩለ ቀን ዜና መጽሔታችን አሁን ተጀምሯል። ዋና ዋና ጉዳዮችን በማስታወቅ እንጀምራለን። ህብረተሰቡ ችግሮችን በመነጋገር የመፍታት ልምዱን ማጠናከር እንደሚገባው በምክትል ርዕሰ መስተዳደር ማዕረግ የከተማ ዘርፍ አስተባባሪና የከተማና መሰረተ ልማት ቢሮ ኃላፊ ዶክተር አህመድዲን ሙሐመድ አሳሰቡ። የንግዱ ማህበረሰብ ለክልሉ ልማትና ብልጽግና ያለውን አጋርነት አጠናክሮ ማስቀጠል አለበት ሲሉ በምክትል ከንቲባ ማዕረግ የባሕር ዳር ከተማ አስተዳደር ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ ወይዘሮ ብርሃነ ንጉሴ ጥሪ ያቀረቡ። ከውጭ ሩሲያና ዩክሬን የተኩስ አቁሙን እንዲተገብሩና ግጭቱ እንዲቆም የሁለቱ ሀገራት ባለስልጣናት በአፋጣኝ ምክክር እንደሚጀምሩ ፕሬዚዳንት ዶናልድ ትራምፕ ተናገሩ። በቆይታችን እነዚህንና የቢዝነስ እንዲሁም ደግሞ ስፖርታዊ ጉዳዮችን አካተናል። ቆየት ብለን በቀጥታ ስርጭት በሚኖረን ቆይታ ደግሞ ዘጋቢያችን አብዮት ከፋለ በባህር ዳር ከተማ ከንግዱ ማህበረሰብ ጋር በወቅታዊ ሁኔታን አስመልክቶ የተካሄደውን ውይይት በቀጥታ መስመራችን ላይ ተገኝቶ መረጃዎችን የሚያደርሰን ነው የሚሆነው ከዚህ ከዋናው ስቱዲዮ ደግሞ ዜናዎችን ወደ እናንተ እያደረስኩን እያደረስኩኝ እኔ ቤተልሔም ገብዬ ቆይታ አደርጋለሁኝ። አብራችን ቆዩ። ህብረተሰቡ ችግሮችን በመነጋገር የመፍታት ልምዱን ማጠናከር እንደሚገባው በምክትል ርዕሰ መስተዳደር ማዕረግ የከተማ ዘርፍ አስተባባሪና የከተማና መሰረተ ልማት ቢሮ ኃላፊ ዶክተር አህመድዲን መሐመድ አሳሰቡ። ችግሮችን በንግግር በመፍታት ትኩረታችንን ልማት ላይ ልናደርግ ይገባል ሲሉ በሰሜን ሸዋ ዞን የሲያ ደብር ና ዋዩ ወረዳ ነዋሪዎች ተናግረዋል። ኢብራሂም መሐመድ። በምክትል ርዕሰ መስተዳድር ማዕረግ የከተማ ዘርፍ አስተባባሪና የከተማና መሰረተ ልማት ቢሮ ኃላፊ ዶክተር አህመድ መሐመድን ጨምሮ ሌሎች የክልሉና የሰሜን ሸዋ ዞን ከፍተኛ የስራ ኃላፊዎች እንዲሁም የሀገር መከላከያ ሰራዊት አመራሮች በሰሜን ሸዋ ዞን ሲያደብርና ዋዩ ወረዳ ከሲያደብር ከተማና አካባቢው ነዋሪዎች ጋር ስለ ሰላምና ልማት ውይይት አድርገዋል። የውይይቱ ተሳታፊዎችም በተፈጠረው የሰላም እጦት የአፈር ማዳበሪያ በጊዜ እንዳይደርሰን እንቅፋት ሆኖብናል፣ ግጭት የወለደው የኑሮ ነት ለተጋነነ የዋጋ ጭማሪ ይዳርጎናል። ነገር ግን የነበሩ ችግሮችን በመነጋገር በመፍታታችን ፊታችንን ወደ ልማት አዙረናል በማለት በአካባቢው ያሉ የልማት ችግሮች እንዲፈቱላቸው ጥያቄዎችን አንስተዋል። እኛ ይህንን እድል እናገኛለን ማለን ሁሉንም አልፈናል። ትግሉንም አልፈናል። አዘኑንም አልፈናል። የሞቱትንም ቀብረናል። ያልተቀበሩትም አሉ። ሆዴ ይቻሉ አላወራም። የሚያውቁት ያውቃል። አሁን አሁንም ይሄ እንዳይደገብ መዳበራችን እየተመላለስን ነው። ወረዳ ላይ አላገኘም አለ የሀገሩንም ችግር እናውቃለን። በወቅቱ እንዲመጣልን ሀይ ስኩሉ ግን ለስሙን ላይ ቆመ ነው መብራት የሚያገኝበትንና በአይሲቲ ተማሪዎች የሚደገፉበትን መንገድ ቢመቻችልን፣ ሁላችንም ችግር ፈጣሪው የነበርን ብሄ ብንክደው ጥሩ ስላልሆነ ነው። በዛ ምክንያት 16 ኪሎ ሜትር 15 ኪሎ ሜትር እየተጓዝን በዛ ላይ የወዛደር የትራንስፖርት የምሳ እያልን ከፍተኛ ወጪ እያረግን ግብአቱንም በተቆራረጠ መንገድ እናገኛለን። ግን ግብአቱ ገብቶልን በወቱ የምናገኝበት መንግስት የክልላችን መንግስት ቢሰራልን። ወረዳ አስተዳዳሪያችን አንድ ቀን ከጎናችን ሳይለዩ፣ መዘጋጃችን አንድ ቀን ተጎናችን ሳይለዩ በመተባበር በሙሉ ህን ስራ እየሰራ ነው። በበረሃ ባሉት ወንድሞቻችን ጋራ በመነጋገር እኛም በሰጣችሁን ተልእኮ መንግስትም ሰፋ አድርጎ ልቦናውን በቀጠለው ልክ ጠይቆ ወደ ሰላም ብንመጣ መልካም ነው። የሰሜን ሸዋ ዞን ዋና አስተዳዳሪ መካሽ አለማየሁ የህዝቡ የልማት ጥያቄዎችን ምላሽ ለመስጠት ህብረተሰቡ የጀመረውን የሰላም ባለቤትነት አጠናክሮ ሊቀጥል ይገባል ሲሉ ተናግረዋል። ከሲያደብር ደነባ ሄዶ እኮ ማዳበሪያ መውሰድ እኮ ለአርሶ አደር እንግልት ነው። ይሄ ግን ለምን መጣ ያላችሁ እንደሆነ ከሰላሙ ጋር የተያያዘ ነው። በለውጡ መንግስት አስራ ሶስት የመንገድ ፕሮጀክቶች እድል አግኝቷል ሸዋ ውሃን በሚመለከት የክልሉ መንግስት እንደዚህ አመት ለሰሜን ሸዋ ዞን ወረዳዎች፣ ቀበሌዎች ውሃ የሰራበት ጊዜ የለም። በዚህ አመት ብቻ አንድ ነጥብ ስድስት ቢሊየን ብር የሚጠጋ የተለያዩ ፕሮጀክቶች በተለያዩ ወረዳዎች ስራ እየሰራ ነው። ምርታማነቱን አጠናክሮ ይቀጥላል። ሰላሙን አጥብቆ ይይዛል። የተመቸ መኖሪያ ይሆናል። የአካባቢው ህዝብ ሰላም ያጣበትን ምክንያት በፍጥነት በመመካከር ችግሩን ፈቶ ወደ ሰላም መመለሱ ለሌሎች አካባቢዎች የሚያስተምር መሆኑን የአማራ ክልል ንግድና ገበያ ልማት ቢሮ ኃላፊ ዶክተር ኢብራሂም መሀመድ ገልጸዋል። ጊዜው የልማት ዘመን ነው። ጊዜው የስራ ዘመን ነው። ጊዜው የመማር ዘመን ነው። ጊዜው አዳዲስ ፋብሪካ የምንከፍትበት ዘመን ነው። ስለዚህ እናንተ የምታነሳሷቸውን በጎ በጎ ነገሮች ለመፈጸም ይሄ ኃይል በወቅቱ ተሰልፎ እጁን መስጠት አለበት። በሰላም ወደ እለት ኑረው መሰማራት አለበት እሚሉ ነገሮች ጎላ አድርጋችሁ ስላነሳችሁ እነዚህ መጠናከር አለባቸው። በሀሰተኛ መረጃዎች ተደናግረው ጫካ የገቡትን ወንድሞች ወደ ቀያቸው የመመለስ ስራችሁን አጠናክራችሁ ልትቀጥሉ ይገባል። የክልሉ መንግስት የህዝቡን የልማት ጥያቄዎችን ምላሽ ለመስጠት በፍጥነት ይሰራል ሲሉ ዶክተር አህመድ መሐመድ ገልጸዋል። ቀጣይ ልጆቼ ስለ ቴክኖሎጂ እንዲያውቁ ፈልጋለሁ። ልጆቻችን አይሲቲ እንዲማሩ እንፈልጋለን። ቴክኖሎጂ እንዲማሩ እንፈልጋለን። ይሄ ይህን ብሎ ያነሳ የትም መድረክ ላይ ያላየው ይሄ ትልቅነት ነው። ሲያደብር ዋዩ ህዝብ ለዶሳም ሽልማት በሚሆን መልኩ ህዝብንም አስተባብረን ቢሆን ዶክተር ኢብራሂም ያላትን አንድ ኮምፒውተር ከፍ አድርገን አንድ የኮምፒውተር ማዕከል እናደራጃለን ብዬ ቃል ገባለው። ጫካ የገቡ ጽንፈኛ ኃይሎች ከቤት የወጡ ወንድሞቻችሁ፣ ልጆቻችሁ፣ አባቶቻችሁ ካሉ ኑ ከነመሳሪያችሁ መሳሪያችሁ ከነጠመንጃችሁ ወደ መንግስት ኑ ብሏችሁ። ስለዚህ እናንተ በርትታችሁ ምርታማነታችሁን አጠናክራችሁ ጉብዝናችሁን አስቀጥላችሁ እንድናያችሁ ነው የምፈልገው። በተደራጀ መንገድ የአካባቢያችንን ሰላም ከጸጥታ አካላት ጋር መጠበቃችንን እናስቀጥላለን። የልማት ስራዎችን አጠናክረን እንቀጥላለን ብለዋል ነዋሪዎቹ የንግዱ ማህበረሰብ ለክልሉ ልማትና ብልጽግና ያለውን አጋርነት አጠናክሮ ማስቀጠል አለበት ሲሉ በምክትል ከንቲባ ማዕረግ የባህር ዳር ከተማ አስተዳደር ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ ወይዘሮ ብርሃን ንጉሴ ጥሪ ያቀረቡ። ከተማ አስተዳደሩ ከንግድ ማህበረሰብ ጋር በልማት ተሳትፎና ቀጣይነት ላይ ያተኮረው ውይይት እያካሄደ ነው። ይህንን ጉዳይ በተመለከተ ተጨማሪ መረጃ ሊደርሰን ዘጋቢያችን አብዮት ከፋለ በቀጥታ መስመራችን ላይ ይገኛል። አብዮት፣ እንደምንልሃል እስኪ በመድረኩ የተነሱ ዋና ዋና ጉዳዮችን አጠር አድርገህ አጋራል። አመሰግናለሁ ቤቲ። እንግዲህ የጸጥታ ችግሩ ተጽዕኖ ካሳደረባቸው ዘርፎች መካከል የንግዱ ማህበረሰብ አንዱ ነው። የንግዱ ማህበረሰብ በነጻነት ተንቀሳቅሶ ምርቶቹን ከአንድ አካባቢ ወደ ሌላ አካባቢ እንዳያጓጉዝና ሽጦ እንዳይጠቀም፣ እንዳያተርፍ እንዲሁም የፈጠራቸው የስራ እድሎችም ድሎችም እንዳይሰፉ በማድረግ በኩል የራሱ ተጽዕኖ አሳድሯል ማለት ነው። እንግዲህ የባህር ዳር ከተማ አስተዳደርም በዛሬው ዕለት የንግዱ ማህበረሰብ በጸጥታ ችግሩ ያጋጠመው ችግርና መፍትሄዎቹ እንዲሁም የንግዱ ማህበረሰብ በተለይ ለክልሉ ብሎም ለባሕር ዳር ከተማ የልማትና መልካም አስተዳደር ጉዞ ያለውን ሚናና አበርክቶ በቀጣይም በምን መልኩ መቀጠል አለበት በሚል ጉዳይ ላይ ነው ውይይት ያደረገው የዛሬው የንግዱ ማህበረሰብ ውይይት። እንግዲህ የንግዱ ማህበረሰብ በቀጥታ ግንኙነት የሚያደርግባቸው ተቋማት በጋራ ያዘጋጁት ነው። የባህርዳር ዳር ከተማ አስተዳደር ገቢዎች መምሪያ፣ የባህር ዳር ከተማ አስተዳደር ኢንዱስትሪና ኢንቨስትመንት መምሪያ እንዲሁም የባህር ዳር ከተማ አስተዳደር ንግድና ገበያ ልማት ቢሮ በጋራ ነው ያዘጋጁት። እንግዲህ የነዚህ መምሪያ ናቸው ያዘጋጁት የነዚህ መምሪያ ኃላፊዎች እንግዲህ በጋራ ሆኖ ከንግዱ ማህበረሰብ የሚነሱ ጥያቄዎችን ምላሽ ለመስጠት ና በጋራ የየድርሻቸውን ወስደው እንዲሁም በቅንጅት በሚሰሩባቸው ሁኔታዎች ላይ ለመምከር የሚያግዝ በመሆኑ እንደዚህ አይነት መድረኮች መካሄዳቸው ጥሩ መሆኑን የተሳታፊዎች አንስተዋል። በዚህ መድረክ ላይ እንግዲህ በምክትል ከንቴማ ዘገባ ማድረግ የኢንዱስትሪና ኢንቨስትመንት መምሪያ ኃላፊ ወይዘሮ ብርሃን ንጉሴ ንግግር አድርገዋል። በንግግራቸውም የንግዱ ማህበረሰብ በተለይ ህገወጥ አሰራሮችን በማስወገድ ግብርንና ግብርን በጊዜ በመክፈል እድሳትን በወቅቱ በማድረግና በተለይም የሀገር ውስጥ ምርቶች ጥቅም ላይ እንዲውሉ በመገፋፋት እንዲሁም የውጭ ኢንቨስትመንት የሚያስገኙ የውጭ ምንዛር የሚያስገኙ ዘርፎች ላይ በመሰማራት ለክልሉ ብሎም ለከተማ አስተዳድሩ አስተዋጽኦ እንዲያደርጉ ጥሪ አቅርበዋል። እስካሁን የንግዱ ማህበረሰብ በከፍተኛ ጫና ውስጥም ሆኖ ሆኖም ቢሆን ያበረከተው አስተዋጽኦ ከፍተኛ መሆኑን እውቅና ሰጥተዋል። በቀጣይም የንግዱ ማህበረሰብ የሚያነሳቸው ችግሮች አሉ። እነዚህን ችግሮች በጋራ በመሆን ለመፍታት ሀሳባቸውን አንስተዋል። እንግዲህ ተሳታፊዎችንም ለማናገር ሞክረናል። በመድረኩ የነበሩ ተሳታፊዎችም በተለይ በንግዱ ማህበረሰብ ላይ የቦታ አቅርቦት፣ የብድር አቅርቦት እና ሌሎችም ችግሮች አሉ። በተለይ የጸጥታ ችግሩ ከቦታ ቦታ ተንቀሳቅሰን ምርቶችን ከአንድ ቦታ ወደ ሌላ ቦታ ወስደን እንዳንሸጥ የጸጥታ ችግሩ ተጽዕኖ አሳድሮብናል። ከዛ በተጨማሪ ደግሞ በየቦታው የሚደረጉ አላግባብ የቀረጥ ክፍያዎችም ጫና እንዳሳደሩባቸው ነው ሀሳብ የሰጡት። በተለይም ህገወጥ ንግድ እየተስፋፋ በመምጣቱ ይህ ህገወጥ ንግድ ደግሞ በህጋዊ ነጋዴዎች ላይ የራሱ የሆነ አስተዋጽኦ እያበረከተ ተጽዕኖ እያሳደረ ስለሆነ በዚህ ላይም ጥብቅ ክትትልና ቁጥጥር መደረግ አለበት የሚሉ ሀሳቦች ተነስተዋል። ከዛ ውጭ ደግሞ አሰራሮች በተለይ ግብር አተማመን ላይ በቴክኖሎጂ የታገዘና ዘመናዊ ባለመሆኑ ምክንያት ጫና እያሳደረብን ነው፣ በምንሰራው ልክ ግብር እየተሰጠን አይደለም። አንዳንድ ታላላቅ ነጋዴዎች ደግሞ በሚያለሙት ልክ ግብር እየከፈሉ አይደለም። ነገር ግን በዝቅተኛ ደረጃ ላይ ያለን ነጋዴዎች ደግሞ ከፍተኛ ጫና እያሳደረብን ነው። ስለዚህ ከቁርጥ ግብር ይልቅ በቴክኖሎጂ የታገዘ በደረሰኝ ላይ የታገዘ ግብይት ተካሂዶ በዛ ላይ የተመሰረተ የግብር ትመና ስርዓት መኖር አለበት የሚሉ ሀሳቦችን አንስተዋል። እነዚህ የተነሱ ሀሳቦችን የከተማ አስተዳደሩ ገቢዎች መምሪያ የኢንቨስት የኢንዱስትሪና ኢንቨስትመንት ትናንት መምሪያ እንዲሁም የከተማ አስተዳደሩ ንግድና ገበያ ልማት መምሪያዎች በጋራ ተቀናጅተው መፍትሄዎችን እንደሚሰጡ ነው። እንግዲህ በዚህ መድረክ ላይ የተነሱ ያሉኝ ሀሳቦች እነዚህ ናቸው። አመሰግናለሁ። አብዮት፣ ላደረስከ መረጃ እና አመሰግናለን። መልካም ቀን ይነለ። ወደ ሌሎች ጉዳዮቻችን አለፍን። በዋግ ህምራ ብሔረሰብ አስተዳደር የሚገኙ የመንግስት ሰራተኞች ከጸጥታ አካላት ጋር በመቀናጀት የተገኘውን አንጻራዊ ሰላም ማስጠበቅ እንዳለባቸው የአማራ ክልል ንግድና ገበያ ልማት ቢሮ ምክትል ኃላፊ ፈንታው ፈጠን አሳሰቡ። የብሔረሰብ አስተዳደሩ የጥፋት እጆችና መዘዛቸው በሚል መልእክት በሰቆጣ ከተማ ውይይት አካሂደዋል። መረጃውን ያደረሰን የዋግ ህምራ ብሔረሰብ አስተዳደር የመንግስት ኮሚኒኬሽን ነው። ሳሙኤል አማረ እንደሚከተለው ያቀርበዋል። የአካባቢያቸውን ሰላም ለማጽናት ቅድሚያ የውስጥ አንድነትን ማጠናከር እንደሚገባ የዋግ ህምራ ብሔረሰብ አስተዳደር የመንግስት ሰራተኞች ተናግረዋል። የብሔረሰብ አስተዳደሩ መንግስት ሰራተኞችና አመራሮች የጥፋት እጆችና መዘዞቹ በሚል መሪ መልእክት በሰቆታ ከተማ ውይይት አካሂደዋል። የመንግስት ሰራተኞቹ ባለፉት ዓመታት በነበሩ ግጭቶች አካል ጉዳተኞች፣ ህፃናትና አረጋውያን ለችግር ተጋላጭ መሆናቸውን ተናግረዋል። በአገልግሎት አሰጣት ሂደት የሚስተዋሉ ችግሮችን መቅረፍ ያስፈልጋልም ነው ያሉት። ጊዜያዊ ጥቅምን በመፈለግ የግጭት አማራጮች እየተበራከቱ መምጣታቸውን የገለጹት የመንግስት ሰራተኞቹ የተገኘውን አንጻራዊ ሰላም ለማጽናት ችግር ያለባቸውን ግለሰቦች የማጋለጥ ተግባር ተጠናክሮ መቀጠል አለበት ብለዋል። በከተማችን እንደምናየው ትልቅ ችግሮች የተፈጠሩ የሚገኙት ከቡናችን ከጉኛችን የያዝናቸው በጣም ችግሮች አሉ። ለምሳሌ ወጣቱን ልክ እንደዚህ እንደ ሰላም እናወያያለን ወይ? ልክ አሁን መንግስት ሠራተኛው እንደሰበሰበው ወጣቱም ከቀጠናው ከቀበሌው እስከ ዞን ድረስ በሰላም ጉዳይ መወያየት አለበት። ሰላም ሲደፈርስ እኔ እውነቴ ነው በጣም ይጨንቀኛል። የት ነው እንደምንሄድ ራሱ። ሌላው በመኪና ሲሸሽኮ እኛ እናቃለን። አካል ጉዳተኛና አረጋውያኑ ህፃናቱ እያለቀሰ ነው የቀረው። ከአስራ ሁለት ሰዓት በኋላ ሰው ተማምሎ ይሄዳል። አሁንም የጸጥታ ኃይሎች እባካችሁን እዚህ ላይ እኛ ጋር ከጎናችን ያለውን አጥሩልና ከዛ በኋላ አብረን በጋራም እንታገላለን። ይህን ያህል ወንጀል እየተፈጸመ እያየን ይህ ህዝብ ፊት ሊነሳቸው አልቻለም። ይህን ማየት አለብን። አይጠቅመንም፣ ያጠፋናል፣ ነገኛን ነው የሚበላው የሚለው በደንብ መታየት መቻል አለብን። አገልግሎት አሰጣጥን ስናየው ልዩ ትኩረት የሚሰጣቸው ልዩ ሙያ ያላቸው ሙያዎች እኮ ዛሬ በገንዘብ ካልሆነ የምትፈታ አንዲትም ጉዳይ የለችም። ስለ ሰላም ከመንግስት፣ ከጸጥታ መዋቅሩ ከመንግስት ኃላፊዎች ጋር ጎን ሆነን ማገዝ አለብን። የብሔረሰብ አስተዳደሩ አመራሮች ከህዝቡ ጋር ተቀናጅተው በሰሩት የተጠናከረ ስራ የአካባቢው ሰላም እንዲቀጥል መደረጉን የገለጹት በውይይቱ የተገኙት የአማራ ክልል ንግድና ገበያ ልማት ቢሮ ምክትል ኃላፊ አቶ ፈንታው ፈጠነ ናቸው። የመንግስት ሰራተኛውም የበኩሉን ድርሻ እየተወጣ መሆኑን አክለዋል። የአካባቢው አመራር በቅንጅት ከችግራቸው ተምረው የብሔረሰብ አስተዳደራችን ህዝብ ለሰላም ካለው የጸና ፍላጎት ጋር ታይዞ ሰላሙ እንደ ሌሎቹ አካባቢዎች እንዳይታወቅ አድርጓል። በዚህ ውስጥ በየስራ መስኩ ያለው ስሊሰባ የራሱ አስተዋጽኦ አድርጓል። በአካባቢው የተጀመሩ መሰረተ ልማቶች እየተከናወኑ ያሉት በተገኙ አንጻራዊ ሰላም ነው ያሉት አቶ ፈንታው በግጭት የሚመለስ ጥያቄ የለም ብለዋል። በክልሉ አዳሪ ትምህርት ቤት ሶስት ነው የሚገነቡት፣ አንዱኛ ብሔረሰብ አስተዳደር ነው። ከሌሎቹ በተሻለ በጥራትም በፍጥነት ልትሄድ ያደረገው አንዱ ምቹ ሁኔታ ሰላም ነው። ብሔረሰብ አስተዳደሩ ላይ አሁን የምናየው አንጻራዊ ሰላም የመጣው ያለ ስራ አይደለም የሚለውን ማረጋገጥ ስለፈለጉ በጦርነት የሚፈታ ጥያቄ የለም የሚለውን መተማመን ላይ መደርሳለብን የመጀመሪያ ጉዳይ፣ ታጥቀው የሚንቀሳቀሱ አካላትም የመንግስትን የሰላም አማራጭ እንዲቀበሉ ምክትል ኃላፊው አሳስበዋል። ትክክለኛ ፋኖ እንደዚህ አይደለም። ጥያቄ ያቀርባል፣ በጠረጴዛ ዙሪያ በሰለጠነ መንገድ ይፈታል። እንደዛ ነው መሆን ያለበት። እኛ ሁላችንም የመኖር ያለመኖር ችግር እየደረሰብን ነው። የተለያዩ መንገዶችን ተጠቅመናል ግን ያልተጠቀምንባቸው መንገዶች ካሉ እነዛን አፈላልገን ሕግ ሊከበር ይገባል። ሰው በሰላማዊ መንገድ ሊወጣ ሊገባ መቻል አለበት። ዘላቂ ሰላም የሚሆን ማንኛውም ሰው የራሱን ድርሻ ሲወጣ እኔ የራሴን ድርሻ የእኔ ወንድም የራሱን ድርሻ ከተወጣ ሰላም ይመጣል። እኛ ወጣቶች እርስ በርሳችን መነጋገር አለብን። በቃ በእኔ እድሜ ሌበል ያለ ሰው አሁን አስራ ሁለተኛ ክፍል ሊኖር ይችላል። ስለዚህ የእኔ ጓደኛ ወጥቶ ከሆነ ትክክል አይደለም ብዬ መመለስ አለብኝ። በጣም ገበሬ ተጨንቀን ተቸግረን ነው ያለን። ስለዚህ መንግስት አንድ መፍትሄ ቢያደርግልን እንፈልጋለን። ልጆቻችን እንምከር አባቶቻችን እንምከር። መክረን ወደ ድርድሩ እንዲመጡ እናደር ለአማራ ህዝብ መቆርቆር ይሄ አይደለም። ለአማራ ህዝብ መቆርቆር ትምህርት ቤት መክፈት፣ ተማሪዎቹን ማስተማር፣ የክትባት የጤና ተቋማትን መገንባት፣ መሰረተ ልማት ማቅረብ፣ ይሄ ሲቀርብ ነው ለአማራ ህዝብ መቆርቆር ማለት ይሄ ነው። ይሄን መከልከል የአማራን ህዝብ መግደል የአማራን ህዝብ ማጥፋት ነው። ተመካክራችሁ ተወያይታችሁ ንግግር አድርጋችሁ ተማምናችሁ ልጆቻችሁን ተው፣ ከፍቶባቸዋል። የጀመራችሁት የትግል አግባብ ትክክል አይደለም፣ አያዋጣም፣ የተሳሳተ ነው። ይልቁንም የአማራን አርሶ አደር የአማራን ህዝብ ወደ ለየለት መከራና ስቃይ የሚያስገባ ነው። ትክክል አይደላችሁም ብላችሁ የድርሻችሁን አድርጉ። ዜናዎቻችን ቀጥለዋል። በሚቀጥሉት አራት ወራት በአብዛኛው የምስራቅ አፍሪካ ሀገራት ከመደበኛው በላይ የዝናብ ሁኔታ እንደሚጠበቅ ተገለጸ። ትንበያውን መሰረት በማድረግም መንግስታት አስፈላጊውን ቅድመ ዝግጅት እንዲያደርጉ የኢጋድ አየር ጸባይ አዝማሚያ ትንተናና ትንበያ ማዕከል አሳስቧል። ቤተልሔም ሰለሞን ተጨማሪ ዘገባ አላት። የአየር ንብረት አገልግሎት የቅድመ ማስጠንቀቂያ ክፍተትን ለመሙላት በሚል መሪ ሀሳብ ሰባኛው የአፍሪካ ቀንድ የአየር ንብረት አዝማሚያና ትግበራ ፎረም ከግንቦት አስራ አንድ ቀን ጀምሮ በአዲስ አበባ ለተከታታይ ሁለት ቀናት እየተካሄደ ይገኛል። በምስራቅ አፍሪካ የልማት በየነ መንግስታት ድርጅት ኢጋድ የአየር ንብረት ትንባያና ትግበራ ማዕከል የተዘጋጀው ፎረም ከሰኔ ጀምሮ እስከ መስከረም ወር ድረስ ያለው የቀጠናዊ የአየር ሁኔታ ትንባያንም ይፋ አድርጓል። የኢጋድ ምክትል ጸሐፊ መሐመድ አብዲዋሬ ኢጋድ በቀጠናዊ የአየር ንብረት ለውጥ ሳቢያ የሚከሰተውን ተጽዕኖ በመቀነስ ረገድ አባል ሀገሮች የመደገፍ ቁርጠኛ አቋም አለው ብለዋል። ባይ ክሩወል አይሮኒ ኦፍ ኔቸር ትም ፍላት ከሀያ ሀያ እስከ ሀያ ሀያ አራት ባለው ጊዜ ውስጥ ብቻ በቀጣናው ታይቶ የማይታወቅ ድርቅና የጎርፍ መጥለቅለቅ ታይቷል። ቀድሞውንም ውስን የሆነውን የተፈጥሮ ሀብታችን በማወክም በሚሊዮን የሚቆጠሩ ዜጎቻችንን ሰብአዊ እርዳታ ጠባቂ አድርጓቸዋል። ኢጋድ በልዩ የአየር ንብረት ትንበያና ትግበራ ማዕከሉ በኩል ለአካባቢው የአየር ንብረት አገልግሎትን ለመስጠትና በእነዚህ ተግዳሮቶች ውስጥ አባል አገሮቻችንን ለመደገፍ ቁርጠኛ አቋም አለው የዋና ኢነርጂ ሚኒስትሩ ዶክተር ኢንጂነር ሀብታሙ ተፋ ፎረሙ ኢትዮጵያን ጨምሮ አባል ሀገራቱ ትንበያውን መሰረት አድርገው አስፈላጊውን የጥንቃቄ እርምጃ መውሰድ የሚያስችላቸው መሆኑንም ገልጸዋል። እንደ ኢትዮጵያ ላሉት አንዳንድ የኢጋድ አባል ሀገራት ከሰኔ እስከ መስከረም ወር ዋነኛ የዝናብ ወቅት በመሆኑ በዚህ መድረክ ወቅታዊ የአየር ንብረት ትንቢያ ይፋ መደረጉ አስፈላጊ ነው። ትክክለኛ የአየር ንብረት መረጃ ለፖሊሲና እቅድ አውጪዎች እንዲሁም የአደጋ ስጋት ተቋማት የጎርፍና የድርቅ አደጋዎችን በውጤታማነት በአጭርና በመካከለኛ ጊዜ ስትራቴጂዎችን እንዲያዘጋጁ አጋዥ ነው። ይህ ፎረም ለሀገር አቀፍ ተመራማሪዎችና የአየር ንብረት መረጃ ተጠቃሚዎች ወቅታዊ የመንግስት ውሳኔዎችን ለማወቅ ጠቃሚ እድል ይሰጣል። የኢትዮጵያ ሜትሮሎጂ ኢንስቲትዩት ዋና ዳይሬክተር ፈጠነ ተሾመ ኢንስቲትዩቱ አስተማማኝ መረጃ ላይ የተመሰረቱ የአየር ጠባይ ትንተናዎችን ተደራሽ ለማድረግ የሚያስችል አቅም መገንባቱን ጠቅሰዋል። የአየር ንብረት መለዋወጥ እየጨመረ በሄደ ቁጥር የአየር ጠባይ መረጃ አደጋዎችን ለመቀነስና ጥንቃቄዎችን ለማድረግ ያለው ሚና የሚካድ አይደለም። ኢትዮጵያ ሚቴዎሮሎጂ ኢንስቲትዩት አስተማማኝና ተደራሽ የአየር ንብረት መረጃን በማቅረብ የተሻለና በመረጃ ላይ የተመሰረተ ውሳኔ ለመስጠት ቁርጠኛ ነው። ኢንስቲትዩቱን ለማጠናከርም የኢትዮጵያ መንግስት የክልል የሚቴዎሮሎጂ አገልግሎት ማዕከላትን የማብቃት ዘመናዊ የሜትሮሎጂ ምልክትና የግንኙነት ስርዓቶችን ገንብቷል። በኢጋድ የአየር ንብረት ለውጥ ተመራማሪ ዶክተር ትጥቄ ካሳ በሚቀጥሉት አራት ወራት በምስራቅ አፍሪካ ሀገራት ከመደበኛው በላይ የዝናብ ሁኔታ እንደሚጠበቅም ጠቁመዋል። ትንበያ የሚያሳየው በዚህ በክረምት ወቅት ከመደበኛ በላይ እንደሚሆን በተለይ ደግሞ በአብዛኛው በኢትዮጵያ ክፍል፣ በደቡብ ሱዳን፣ በምዕራቡ የኬንያ ክፍል እና በምስራቁ የዩጋንዳ ክፍል እንዲሁም ደግሞ በሱዳን ከመደበኛ በላይ ዝናብ እንደሚገኝ ተተንብያል። የአየር ጠባይ ትንበያውን መነሻ በማድረግም አባል ሀገራቱ አስፈላጊውን ቅድመ ጥንቃቄ እንዲወስዱም ተመራማሪው አሳስበዋል። ላለፉት ዓመታት በተፈጥሮ አደጋ ያጡትን ምርት ለማካካስ ማሽላን በኩታ ገጠም እየዘሩ መሆናቸውን በዋግ ኽምራ ብሔረሰብ አስተዳደር የጋዝ ግብላ ወረዳ አርሶ አደሮች ተናገሩ። በ2017 18 የምርት ወቅት ከ1.5 ሚሊዮን ኩንታል በላይ ምርት ለማግኘት አቅዶ እየሰራ መሆኑን የብሔረሰብ አስተዳደሩ ግብርና መምሪያ አስታውቋል። በጀንታምሩ ተጨማሪ አለው። ዋግምራ ዝናብ አጠር ከሆኑ አካባቢዎች አንዷ ናት። ይሁንና በተያዘው የመኸር ወቅትም የክረምቱ ዝናብ ቀድሞ መግባቱን ተከትሎ አርሶ አደሮች ቀድሞ የሚደርሱ ዘሮችን መዝራት ጀምረዋል። በግብርናው ዘርፍ የተሰማሩት ወጣቱ ባለ ሀብት ሰለሞን አበበና ና ቄስ ተው በታደገ በኩታ ገጠም የማሽላ ዘርን እያለሙ እንደሚገኙ ገልጸዋል። ባለፈው ዓመት በተፈጥሮ አደጋ ያጡትን ምርት ለማካካስም ጠንክረው እየሰሩ እንደሆነም ተናግረዋል። ግንቦት መግቢያ አካባቢ ያው በልግ ስለሰጠ ማሽላ እየዘራን ነው ቀጣይ ከዚህ ውጭ ከማሽላ ውጭ የሚተርፈውን እርሻ ስንዴም ዳሽንም እንደገና ደግሞ ዋሴራ ምንም እንዘራለን። ዋናው የዚህ እርሻ ዓላማ ምርቱን ብቻ ማምረት አይደለም። በወተት ዘርፍ በከተማ ግብርና እኔ ተሰማርቼ እሰራለሁ። ትልቁ ነገር ከዚህ እርሻ እርሼ እህሉ ወጭ ቢችል ለምሳሌ የምንጠቀመውን ድርቆሽና ገለባለን ድርቆሽና ገለባው ለነዛ ላሞች ተረፈ ምርት ይሆናል ብዬ ስለማስብ ነው። ማር ሰው ይ በፊት ያለው ያወዘሮ ስከስካሳብ በቃ ነበረ ካሁን ያለው ደግሞ ዘር መሽላ ዘር እየዘራ ነው ያለን። በጋዝ ጊብላ ወረዳ ከ19 ሄክታር መሬትን በማልማት ከ280 ኩንታል በላይ ምርት ለማግኘት ታቅዶ እየተሰራ መሆኑን የወረዳው ግብርና ጽሕፈት ቤት ኃላፊ አቶ ሀብቱ ሸቴ ተናግረዋል። ለዚህም የማዳበሪያና የምርጥ ዘር አቅርቦቱ ላይ አስቀድመው ለአርሶ አደሩ ማሰራጨታቸውን ነው የነገሩን። ጥጋ ተያዙ በሽታዎችንም ከያው ማዳበሪያ ጋር በተያያዘ የቨርሚ ኮምፖስት በሰፊው እንሰራለን። ምን ተጠመን እንግዲህ ወደ 280 ሺ ኩንታል እናገኛለን ብለን አቀነኝ እንሰራ ነው። ይሄንን ግን ስናገኝ የሰብል ጥበቃውንም ታሳቢ በማድረግ የክሎ የክሎቶ በተለይ ከሰብል ብክነት ጋር በተያያዘ ምጣውንም ታሳቢ በማድረግ ቀድመን እየሰራን ያለ ሁኔታ እንዳለ ለመግለጽ ነው። በዋግ ኽምራ ብሔረሰብ አስተዳደር በ2017/18 የምርት ዘመን ከ120 ሺህ ሄክታር መሬት በላይ በዘር በመሸፈን ከ1.5 ሚሊዮን ኩንታል በላይ ምርት ለማግኘት መታቀዱን የነገሩን ደግሞ የግብርና መምሪያ ኃላፊው አቶ አዲሱ ወልዴ ናቸው። ግብርና መምሪያውን በተያዘው የምርት ዘመን ሶስት ዋና ዋና አላማዎችን አስቀምጦ ለውጤታማነታቸው በትኩረት እየሰሩ እንደሚገኙ ተናግረዋል። በብሔረሰብ አስተዳደራችን የዱቄት ፋብሪካዎች አሉ፣ የዘይት መጭመቂያ ማሽኖች አሉ። ስለዚህ እነዚህ ደግሞ የግብርና ምርት ይጠይቃሉ ማለት ነው ሶ ለእነዚህ የሚሆን ግብአት የሚሆን ምርት ማምረት የሚል ገበያ ተኮር ምርት የምንላቸው አሉ። ለምሳሌ በብሔረሰብ አስተዳደራችን በቆላማ አካባቢዎች ማሾና ሰሊጥ በስፋት ነው የሚመረተው። ሰሊጥ በማምረት ለገበያ የሚሆን ምርት ማምረት በሚል እነዚህ ሶስቱ መሰረታዊ ግቦች የተቀመጡ ናቸው ማለት ነው። የታለመውን ምርት ለማግኘትም አርሶ አደሩ ዘመናዊ የግብርና ቴክኖሎጂዎችን መጠቀም እንደሚገባው ኃላፊው አሳስበዋል።